ጤና ይስጥልኝ። ሰባት ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር እንተነደግፌ ነኝ። በቅድሚያም አበይት ምግቦች ዘጠነኛው የመረጃና መገናኛ ቴክኖሎጂ አውደ ርዕይና ባዛር ሀገሪቱ ለጀመረችው የለውጥ ጉዞ አጋዥ ግብዓት የተገኘበት እንደነበር የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር አስታወቀ። አብራችሁን ቆዩ። ዘጠነኛው የመረጃና መገናኛ ቴክኖሎጂ አውደሪና ባዛር ሀገሪቱ ለጀመረችው የለውጥ ጉዞ አጋዥ ግብዓት የተገኘበት እንደነበር የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር አስታወቀ። አውደሪውና ባዛሩም ተጠናቋል። የልቤ ማዘንጊያ ተጨማሪ አላት በመረጃና መገናኛ ዘርፍ የተሰማሩ የቴክኖሎጂ እቃ አቅራቢዎች፣ የኮምፒውተር ፕሮግራም ፈጣሪዎችና አቅራቢዎች፣ እንዲሁም በዘርፉ የማማከርና የስልጠና አገልግሎት ሰጪ ተቋማትን ያሳተፈ ነበር ዘጠነኛው የአይሲቲ ኤግዚቢሽንና ባዛር። ዘመናዊ የመረጃና መገናኛ ዘርፍን መገንባት ሀገሪቱ ላቀደችው የኢንዱስትሪ መር ኢኮኖሚ ባለቤትነት ዋና እንቀሳቃሽ እንደሚሆን ታምኖበታል። የመገናኛ ኢንፎርሜሽንና ቴክኖሎጂ ሚኒስቴር ያዘጋጀው አውደ ርዕይና ባዛር ሀገሪቱ የጀመረችውን ዘመናዊ የመረጃና መገናኛ ዘርፍ የመፍጠር ግብን ለማሳካት ግብአት የተገኘበት መሆኑን ሚኒስትር ዴኤታው አቶ ጌታቸው ነጋሽ ገልጸዋል። ለሀገራችን እድገትና ልማት ትልቅ ግብአት እንደተገኘበት የዘርፉ የሀገር ውስጥና የውጭ ሀገር ባለሙያዎች የተሞክሮ ልውውጥ የተደረገበትና የዘርፎ የቴክኖሎጂ ትስስርና ተሰሰርና ምክክር ለማሳደግ የራሱ ሚና እንደነበረው ስጋት ከዝግጅቱ ዓላማ አንጻርም የተሳካ ነው ብሎ መውሰድ ይቻላል። አውደ ርእዩ በመረጃና መገናኛ መስክ አዳዲስ ፈጠራዎችን ያቀረቡ ተማሪዎችንና ተመራማሪዎችን አጋዥ እንዲያገኙ ያስቻለ ነበር። የአዲስ አበባ ዩኒቨርሲቲ ተማሪዎች ብሌን አክሊሉና ዘይነብ አብዱል ቃድር ዘመናዊ የትራፊክ ክፍያ መፈጸም የሚቻልበትን የኮምፒውተር ፕሮግራም ነው በአውደ ርእዩ ያቀረቡት። አይሲቲ ኤግዚቢሽን ሲዘጋጅ እነዚህ በየዩኒቨርሲቲዎች እየተካሄደ እንትን ይላል። ሴቶችም ሆነ ሌሎች ተማሪዎች ያላቸውን አፕ እንደዚህ በማሳየት ያላቸውን የውስጥ ተስጦ በኤግዚቢሽኑ እዛ በመውጣት ሁሉም ሰው ያያቸዋል ማለት ነው። እኛም ታይተናል እዛ ላይ ለእንደዚህ ይበቅተናል ማለት ነው። በዚህም በትብብር አብረዋቸው ሊሰሩ የሚችሉ አካላትን ማግኘት ችለዋል። ሌላው የፈጠራ ባለሙያ ታምሩ ካሳ አውደ ርዕዩ ላይ መሳተፉ የተሻለ እድልን እንደፈጠረለት ይናገራል። እዚህ ግዚብሽን ላይ መሳተፌ በርካታ ሰሮቅ ሰዎችን እንዳገኝ እድል ፈጥሮልኛል። ምክንያቱም ከኔ ስራ ጋር አብረው መስራት የሚፈልጉ ብዙ ሰዎች ቢዝነስ ካርዳችንን ተለዋውጠናል። በአውደ ርዕዩ የተሳተፉ ጥናታዊ ጽሁፎችን ያቀረቡ፣ ምርጥ የፈጠራ ስራዎችን ያቀረቡ ባለሙያዎች የምስክር ወረቀትና የገንዘብ ሽልማት ተበርክቶላቸዋል። በደቡብ ክልል ከ50 በመቶ በላይ የሚሆነው የሰብል ምርት የሚከናወነው በበልግ ወቅት ነው። በዚህ ዓመት የጣለው ዝናብ በክሉ በልግ አብቃይ አካባቢዎች የተሻለ ምርታማነት እንዲጠበቅ አድርጎታል። የወላይታ ዞን የበልግ ሰብልና የመኸር ዝግጅትን አስመልክቶ ሪፖርተራችን አበባዩ ተከታዩን ዘገባ አዘጋጅተዋል። በወላይታ ዞን የሻንቶ ቀበሌ ነዋሪ የሆኑት አርሶ አደር ተሾመ ኤርኮ በዚህ ዓመት ያከናወኑት የበልግ ሰብል ልማት ከዚህ በፊት ካከናወኑት ሁሉ የተሻለ ሆኖላቸዋል። የዘነበውን ዝናብ ተጠቅመው የምርጥ ዘርና ግብይት አጠቃቀማቸውን አስተካክለው የማሳ ዝግጅታቸውን አጠናክረው መስራታቸው አሁን በህይወታቸው ለውጥ እንዲያውደድቷቸዋል። ከዚህ በፊት እኔ ያለሁት በኮሳታ ሳር ቤት ነው ያለውት። ከዛ አሁን ግብርና ባለሙያ በሰጡት ትምህርት ተቀብዬ አሁን ወደ ቆርቆሮ ቤት ተቀይሬያ። ከዚህ በፊት እንኳንስ ከሰው ለሚኘ ነው ብሬ የማገኘው አሁን በጢማር ብሬ ያለኝ ቆርቆሮ ቤት ሲርሰዳት ለዚህ ነው ከዚህ ይሄ ከሙያ ከባለሙያው ስልጠና ከወሰድኩት ጀምሬ ለዚህ ነው ያበቃውት። አርሶ አደሩ በአሁኑ ወቅት የተሟላ ፓኬጅን ተጠቅመው ከዘሩት በቆሎም በአማካይ በሄክታር 65 ኩንታልን ለማግኘት አቅደዋል። እንግዲህ አርሶአደር ተሾመ በአሁኑ ወቅት የበቆሎ ማሳቸው ደርሷልና ና በመሰብሰብ ሂደት ላይ ይገኛሉ። አርሶአደሩ ይህ በቆሎ በበልግ ወቅት ያመረቱት ማለት ነው። ተሰበሰቡ በኋላ በአመት ሶስት ጊዜ ያመርታሉ። ና ለመኸሩም ዝግጅት እያደረጉ ነው። ከዚህ በኋላ ከሄ የተነሳ በኋላ እንደገና ማረስ ገባለ። ካረስኩት በኋላ አሁን ግብርና ያመጣውን ጤፍ ወስጄ ጤፍ ነው የሚዘረው ነጭ ጤፍ እና አርሶ አደር ዮናስ ሌሮቶ በሚገኙበት ዳሞት ፑላስ ወረዳ በበልግ ወቅት በአጠቃላይ ከ13 ሺህ ሄክታር በላይ መሬት በበቆሎ፣ ድንች ቦሎቄና መሰል ሰብሎች ተሸፍኗል። የተሸፈነው ማሳ የተሻለ ቁመና እንዲኖረው የባለሙያዎች ድጋፍ ትልቅ ነበር ይላሉ አርሶ አደር ዮናስ። እነዚህ ግብረኛ ሰራተኞች እኛን ተከትለው እያስተመሩ ናቸው። ፉል ፓኬጅ እንድንወስድ በስስናት እንድንዘራ፣ በቆሎ ስርዓት በደንብ እንድናደርግ ሁልጊዜ ጊዜ እየተከታተሉ ናቸው። በእነሱ ምክንያት ነው ይህንን በቆሎ ለማምረት የቻለ በሙሉ በተሟላ ፓኬጅ ለመሸፈን ና በአማካይ ማሳው ከ80 ፐርሰንት በላይ በተሟላ ፓኬጅ አርሶ አደሩ መፈጸም እንዳለበት ነው ግብ ይጣል ነው። በአማካይ ደግሞ ሲናይ እንደ ወረዳ 84 ፐርሰንት በላይ ማሳ በተሟላ ቴክኖሎጂ የተሸፈነበት አግባብ ነው ያለው። ቦላይታ ዞን በበልጎ ወቅት ወደ 150 ሺህ ሄክታር የሚጠጋ መሬት በሰብል ተሸፍኗል። ይህ በመስኖ ከለማው 50 ሺህ ሄክታር ውጭ ነው። ምንም እንኳን ኤሊኖ እንደ ሌሎች የሀገሪቱ አካባቢዎች ሁሉ በዞኑ ተጽዕኖም ቢያሳርፍም በአካባቢ ጥበቃው መስክ የተከናወነው ተግባር ግን ችግሩን ለመቋቋም አስችሏል። የተፈጥሮ ሀብት ልማት ስራዎቻችን ማሳ ላይ እርጥበትን ለማቆየት እየተሰሩ ስራዎቻችን፣ ድርቅን ሊቋቋሙ የሚችሉ ሰብሎቹን እንዲዘሩ የተደረጉ ጉዳዮች አርሶ አደሮቻችን ለኤልኒኖ ተጋላጭ እንዳይሆኑ ያደረገበት ሂደት አለ ብሎ መውሰድ ይቻላል። በዞኑ ለመጪው መኸር ወቅትም ዝግጅት በመደረግ ላይ ነው። በዋና ዋና ሰብሎች ብቻ የሚለማ ከ ዘጠና ሺ ሄክታር በላይ መሬትም ዝግጅት እየተደረገበት ይገኛል። ታላቁ የኢትዮጵያ ህዳሴ ግድብ ሙሉ በሙሉ እስኪጠናቀቅ ድረስ ሴቶችና ወጣቶች ለግድቡ ግንባታ እያደረጉ ያለውን ህዝባዊ ተሳትፎ አጠናክሮ መቀጠል እንደሚገባቸው የታላቁ የኢትዮጵያ ህዳሴ ግድብ ብሔራዊ ምክር ቤት ጽፈት ቤት አስታውቀ። የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ጽፈት ቤት ምክትል ዋና ዳይሬክተር ወይዘሮ ፍቅር ተታምሩ እንደገለጹት በሁሉም ተሳትፎ ግንባታው ለተጋመሰው ታላቁ ህዳሴ ግድብ የሚደረገው ህዝባዊ ተሳትፎ አጠናክሮ ቀጥሏል። በግድቡ ዙሪያ በተደረገ ውይይት የተሳተፉ ወጣቶችና ሴቶች የግድቡ ግንባታ ሙሉ በሙሉ ተጠናቅቆ ለአገልግሎት እስኪበቃ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ማስታውቋል። በመድረኩ በታላቁ ህዳሴ ግድብ ጠቀሜታና በግድቡ እንቅስቃሴ ዙሪያ ጽሁፍ ቀርቦ በተሳታፊዎች ውይይት የተደረገበት መሆኑን የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ዘገባ ያመለክታል። የአፍሪካ የመድኃኒት ኤጀንሲ እንዲቋቋም መታቀዱ ወደ አህጉሩ እየገቡና እየተመረቱ ያሉ መድኃኒቶች ጥራትና ፈዋሽነትን ለማስጠበቅ ሀገራት የሚያደርጉትን ጥረት በማገዝ በኩል ጉልህ ሚና እንደሚጫወት ተገለጸ። የአፍሪካ ሀገራት የመድኃኒት ቁጥር ባለስልጣናት በአህጉር ደረጃ የመድኃኒት ኤጀንሲን ለመቋቋም በቀረበው ረቂቅ ሰነድ ላይ በአዲስ አበባ እየተዋዩ ነው። የአፍሪካ ህብረትና የዓለም አቀፍ ጤና ድርጅት አህጉራዊ መድኃኒት ኤጀንሲ ለማቋቋም ከሁለት ዓመት በፊት ከተስማሙ በኋላ ኤጀንሲውን ለማቋቋም የሚያስችል ረቂቅ ሰነድ የመጀመሪያ ዙር ምክክር ተካሂዷል። ይህ በአዲስ አበባ እየተካሄደ ያለው የሁለተኛው ዙር ውይይትም በሚቋቋሙ ኤጀንሲ አዋጭነት ላይ ያተኮረ ነው። በአፍሪካ ህብረት የማህበራዊ ጉዳይ አስተባባሪ ዶክተር ስትሪት ዶህ እንደገለጹት በአህጉር ደረጃ የመድኃኒት ኤጀንሲ መቋቋሙ ለአፍሪካውያን ጥራቱና ፈዋሽነቱ የተረጋገጠ መድኃኒት ለማድረስ የሚደረገውን ጥረት የሚያግዝ ነው። የአፍሪካ የመድኃኒት ኤጀንሲ ከሁለት ዓመት በኋላ ስራ ሲጀምር የሀገራቱን የመድኃኒት ቁጥር ተቋማትን ያግዛል። በአህጉሩ ዓለም አቀፋዊ ደረጃ ያለው የመድኃኒት ቁጥር አግባብ እንዲኖርም ይሰራል ብለዋል። የተቋሙ የገንዘብ ድጋፍን በተመለከተም ከአፍሪካ ሀገራት በተጨማሪ በዓለም ባንክ በተባበሩት መንግስታት የልማት ፕሮግራምና በዓለም አቀፍ የጤና ድርጅት ድጋፍ ይደረግለታል ሲል ሪፖርተራችን አማራ ተመስገን ዘግቧል። በሀገሪቱ እየተመዘገቡ ያሉ አዎንታዊ ለውጦችን አጠናክሮ ለማስቀጠል በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ተሳትፎ ማድረግ እንደሚገባው ተገለጸ። የግንቦት 20 25ኛው በዓል በኳታር ዶሃ በተለያዩ ዝግጅቶች ተከብሯል። አማራ ተመስገን ተጨማሪ አለ። የግንቦት ሀያ የብር ኢዮቤልዩ በዓል በኳታር ዱሃ ሲከበር በኳታር የኢፌዴሪ ልዩ መልእክተኛ ባለሙሉ ስልጣን አምባሳደር ምስጋናው አረጋ እንደገለጹት ግንቦት ሀያ ሀገሪቱ ከሌሎች ሀገራት ጋር ያላትን ዓለም አቀፋዊ ግንኙት ለማሳደግ መሰረት የጣለ ነው። በአሁኑ ወቅት እየተመዘገበ ያለው የምጣኔ ሀብት እድገት ሀገሪቱ ያላትን ተሰሚነት እያደገ እንዲመጣ ማስቻሉንም ገልጸዋል። ይህንን እየተመዘገበ ያለውን ዘርፈ ብዙ እድገት ለማስቀጠል ታዲያ በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ተሳትፎ ማደግ እንዳለበት ነው አምባሳደሩ የተናገሩት። በኳታር ዱሃ አካባቢ የሚኖሩ ኢትዮጵያውያን ለሚያገኙና ትውልድ የኢትዮጵያውያን ባለፉት ዓመታት በተለይም ለታላቁ ህዳሴ ግድብ የነበራቸው ተሳትፎ አኩሪ ተግባር እንደነበር ገልጸዋል። በበዓሉ ላይ የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት ምክትል ዳይሬክተር አቶ መላኩሮ ቤሎ በበኩላቸው ግድቡ አሁን ለደረሰበት ደረጃ በውጭ የሚኖሩ ኢትዮጵያውያን አስተዋጽኦ ትልቅ ሚና እንደነበረውና ይህንንም ወደፊት አጠናክረው እንዲቀጥሉ ጥሪ አቅርበዋል። በበዓሉ ላይ የኳታር ከፍተኛ ባለስልጣናት፣ ባለሀብቶችና ዓለም አቀፍ የዲፕሎማቲክ ማህበረሰብ ተሳታፊ ነበሩ ሲል በኳታር የኢትዮጵያ ኤምባሲ ያደረሰን መረጃ ያመለክታል። በሌላ በኩል በግንቦታ የኢትዮጵያ ብሔር ብሔረሰቦች ከእኩልነታቸው ተከብረው ከሀገሪቱ ለተቋዳሽ መሆናቸውን በብራዚል የኢትዮጵያ ባለሙሉ ስልጣን አምባሳደር ስንቅነሽ እጅጉ ገልጸዋል። ሀያ አምስተኛው የግንቦታ በዓል በብራዚል ሲከበር አምባሳደር ስንቅነሽ እንዳሉት ኢትዮጵያ በመከባበር በትብብርና በጋራ ጥቅም ላይ የሚያተኩር የውጭ ፖሊሲ እንደምትከተል ገልጸዋል። በብራዚል የውጭ ጉነት ሚኒስትር የአፍሪካና የመካከለኛ ምስራቅ ኃላፊ አምባሳደር ፈርናንዶ ኦብሩ ኢትዮጵያ በእድገት ጎዳና መሆኗ ለአፍሪካ ሀገራት ተምሳሌት መሆኗን ገልጸዋል። በተያዘ የግንቦታ 25ኛ ዓመት በዓል በካምቤራ ሲከበር በአውስትራሊያ የኢትዮጵያ ባለሙሉ ስልጣን አምባሳደር ልዩ መልእክተኛ አምባሳደር ትርፉ ኪዳነ ማርያም እንዳሉት ኢትዮጵያ ባለፉት ዓመታት በሁሉም ዘርፍም በዳሴ ጉዞ ላይ ትገኛለች። ኢትዮጵያ ከአውስትራሊያ ጋር ያላትን ግንኙነት ለማሳደግ እየሰራች ነው ማለታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ያደረሰን መረጃ ያሳያል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይበልጥ ተደራሽነቱን ለማስፋት በአዳዲስ አማራጮች ብቅ ብሏል። የመረጃ የመዝናኛና አስተማሪ ፕሮግራሞቹን በቀጥታ ለማየት ላልቻሉ እንዲሁም በየትኛውም የዓለም ጫፍ ለሚገኙ ተመልካቾቻችን ተደራሽ ለማድረግ በጉግል ዓለም አቀፍ አገልግሎት ተመዝግቦ አዲስ የዩቲዩብ ድረገጽ ከፍቷል። በቅድሚያም www.youtube.com/ ኢቢሲ ወርልድ ብለው ይግቡ። ወደ መጀመሪያው የመግቢያ ገጽ እንደገቡ በመምረጥ ወይም ሰብስክራይብ በማድረግ የዚህ ገጽ ተከታታይ ይሆኑ። ትኩስና ዕለታዊ ዜናዎች፣ ፕሮግራሞች፣ ድራማዎች በየዕለቱ ይደርሶታል። የወደዱትን ምስል ወይም ቪዲዮ ላይክ ለማድረግ ወይም ለወዳጆቹ ለማካፈል ወይም ሼር ለማድረግ በተጨማሪም የፈለጉትን አስተያየት ለማስፈር ይረዳውታል። በዚህ የዩትዩብ ገጻችን ዕለታዊ የሚሆኑ ቆየት ያሉ ዜናዎች፣ ዶክመንተሪ ፊልሞች፣ ሳምንታዊ ፕሮግራሞች እንዲሁም በቀጥታ ስርጭት የተላለፉ ዝግጅቶች፣ ድራማዎች በየትኛውም ጊዜና ቦታ በየትኛውም መንገድ ለማግኘት ይችላሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜና በቃ አንተነህ ደግፈነኝ በሰላም አሉ።